ዚህ በዓለም ውስጥ ጥበበኛ ነን የሚሉ ሰዎች ከተራራው ላይ ተንፈንቅሎ የንጉሱን ጭንቅላት የሰበረውን የድንጋዩን ትርጉም ማወቅ አልቻሉ። ስለዚህ ሲፈልጉ ማንን አገኙ ካላችሁኝ፣ ቅድም እንደነገርኳችሁ ነቢዩ ዳንኤልን አገኙ። ዳንኤል ጣዖት አመላኪ አይደለም፣ እግዚአብሔር ነው የሚያመልከው። በዳንኤል ልብ ውስጥ እግዚአብሔር አለ። የዳንኤል ኃይል እግዚአብሔር ነው። የትኛውን ጉልበተኛ ዳንኤልን አይቋቋመውም። ለምን? እግዚአብሔር በውስጡ ስላለ። ስለዚህ ዳንኤልን ፈልገው አገኙት። ምናልባት ተማርከው ከመጡት አራት ሰዎች መካከል አንዱ እግዚአብሔርን የሚፈራ ለእግዚአብሔር የተገባ ሰው ነውና፣ ምናልባት የሕልሙን ትርጉም ለሱ እንንገረውና ንጉሱ አንድ ሳምንት እንዲሰጣቸው ከንጉሱ ጋር ተነጋግረው ከመቶ ሀያ ቤተሰብ መካከል ተመርጠው ጠቢባን ናቸው የተባሉ ሰዎች ወደ ዳንኤል ቀርበው እባክህ ከሞት አድነን አሉት። ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን። እባክህ ከሞት አድነን አሉት። ምንድን ነው ብሎ ጠየቃቸው። ስለሆነው ነገር ሁሉ ነገሩት። ንጉሡ አንድ ሳምንት ሰጥቶናል። የሚበሉት አጥተው ወደሚርመሰመሱት መሰመሱት አንበሶች፣ አንድም ቀን የሰው ሽታ ወደ አፍንጫቸው ገብቶ ወደማያውቁት አንበሶች፣ ሰውን በአይናቸው አይተው ወደማያውቁት አንበሶች ልንጣል ነው። አድነን እባክህ አሉትና እግሩ ስር ወደቁ። ነቢዩ ዳንኤልም አምላኬ እግዚአብሔርን በጸሎት እጠይቀዋለሁ አለ። ማንን እጠይቀዋለሁ? ኧረ ተናገሩ ማንን እጠይቀዋለሁ አምላካችሁ እግዚአብሔር አይደለም እንዴ ለምን ታፍሩበት አላችሁ ማንን እጠይቀዋለሁ አለ እግዚአብሔርን እጠይቀዋለሁ አለ ጸሎት አለም ከምትኮራራበት የጦር መሳሪያ በላይ በረቂቅ የሚርመሰመሰውን አጋንንት ከሚጥልልን አንዱ ጸሎት ነው ጸሎት የክንድን መፈርጠም አይጠይቀም ውፍረትን አይጠይቅም። መቅጠንን አይጠይቅም። ጸሎት የውስጥን መገናኘት ብቻ ነው የሚጠይቀው። ብዙዎቻችን እንጸለያለን፣ ግንድ ተደግፈን፣ ድንጋይ ላይ ተቀምጠን፣ የሚመች ቦታ የማይመች ቦታ ተቀምጠን እንጸልያለን። ግን ምን ያህል ልባችን ከእግዚአብሔር ጋር ተገናኝተዋል ነው ጥያቄው። መልስ አይኖርም። ወደ ውስጥ እናለቅሳለን። አንዳንዴ ጸልየን ጸልየን መልስ ስናጣ እግዚአብሔር መልስ አልመልስልን ሲል አንዳንዴ የራስ ከራሳችን አይምሮ ቃላቶችን አውጥተን እንጠቀማለን። እግዚአብሔር ባይሰማኝ ነው ልንል እንችላለን። ግን እግዚአብሔር መስማት አቅቶት ሳይሆን የእኛ ልብ ከእግዚአብሔር ልብ ጋር ስላልተገናኘ ነው። ወገኖች አስተውሉ። ሲምና ቀፎ ኔትወርክ ጋር ካልተገናኘ ምንም ጥቅም የለው። ከምንፈልገው ሰው ጋር መገናኘት የምንችለው ቀፎ ውስጥ የተቀመጠቿ ሲም በኔትወርክ ሲስተም አማካኝነት ሲገናኝ ብቻ ነው። እኛም ውስጥ ስጋ አለ፣ ነፍስ አለ፣ መንፈስ ቅዱስ አለ። ስጋ እንደ ሞባይል ቀፎ ብትወስዱት ደግሞ ነፍስን እንደ ሲም ካርድ መውሰድ ትችላላችሁ። ኔትወርኩን ደግሞ እንደ መንፈስ ቅዱስ መውሰድ ትችላላችሁ። በዚህ ሁኔታ ነው ከእግዚአብሔር ጋር መገናኘት የምንችለው። ስጋና ነፍስ እግዚአብሔር ካልተገናኛት እንደ ሲምና እንደ ቀፎ ከንቱ ሆኖ ነው የሚቀረው፣ ለሕፃን ልጅ መጫወቻ ከመሆን ውጪ። ሲም ካርድና ቀፎ ኔትወርክ ከሌለው ምንም ሊጠቅም አይችልም። ለዝሙት፣ ለጭፈራ፣ ለዳንኪራ፣ ለሚሞሪ ካልሆነ በስተቀር ግን የሰው ልጅ ስጋ አለው፣ ነፍስ አለው። መንፈስ ቅዱስ ያስፈልገዋል ከእግዚአብሔር ጋር ለመገናኘት። እና ጸሎት ቀላል እንዳይመስላችሁ ወገኖች፣ እንዳትታለሉ። እስከ ጠዋቱ አራት ሰዓት ድረስ እንቅልፋችሁን የማትጨርሱ ክርስቲያኖች ተስተካከሉ። እግዚአብሔር ያያል። ዓይንን ፈጥሯል ያያል፣ ጆሮን ተክሏል ይሰማል ነው የሚለው መጽሐፍ ቅዱስ። ስለዚህ ሳትታክቱ ሳትሰልፉ ጸልዩ። ወደ እግዚአብሔር ስትጸልዩ ስለ ሀገራችሁ ጸልዩ፣ ስለ ራሳችሁ ብቻ ትጸልዩ። አንዳንዴ እኔ ከዳንኩ ሌላው ቢድን ባይድን ምናገባኝ የምንልበት ሕይወት ውስጥ አይደለም ያለ ነው። እኛ ክርስቲያኖች እኛ ከዳን ጎረቤት እንዲድን መጸለይ ያስፈልጋል። አናንያ አዛሪያ ሚሳኤል ወደ እግዚአብሔር ስለ ጸለዩ ነው ከሚነደው እሳት የተረፉ። አስተውል ወገኖች፣ እናታችን ቅድስት እየሉጣና ጻድቁ ቅዱስ ቂርቆስ ከእሳት መቃጠል ከመቀቀል የዳኑት ስለ ጸለዩ ነው፣ ከእግዚአብሔር ጋር ስለ ተጣበቁ ነው። ወገኖች፣ ብዙዎችን ብናነሳ በጸሎት ነው የተረፉት እንጂ በራሳቸው አቅምና ጉልበት አይደለም። ኃይል የእግዚአብሔር ነው። ኃይል የማን ነው? የእግዚአብሔር ነው። ጡንቻቸው የፈረጠሙ ሰዎች አፈር ከድሜ እንዳላስገባህ ብለው ይዝታሉ፣ ግን ኃይል የእግዚአብሔር ነው። በውስጣችን የሚታኮስ ኃይል ካለ አንድ ሺውን ባህያ መንጋጋ እንጥላለን እንደ ሶምሶን፣ አንድ ሺውን ባህያ መንጋጋ የገደለው እግዚአብሔር በጸጉሩ ላይ ሆኖ ስለሚታኮስ ነው። በማል ላይ በሳምሶን ላይ። እና ጸሎት ከእግዚአብሔር ጋር የምንገናኝበት ነው። ምናለ ዳንኤል ልጸልይበት እስኪ እግዚአብሔር የሕልሙን ፍቺ ወይም ትርጉም ይነግረኛል አለ። በቃ ደረቱን ነፍቶ፣ ይሄ በልብ ሙላት ምንም ሳይጠራጠር እግዚአብሔር ይነግረኛል። አጠር እናድርገውና ትምህርቱን ማን እየጸለየ እግዚአብሔር ሰማ? ማን ሰማ? እግዚአብሔር ጸሎታችንን ይስማ፣ አሜን። በኮልታፋ አንደበት በተበተነ አይምሮ የምንጸልየውን ጸሎት እግዚአብሔር ይስማ። ምናልባት ስንጸልይ አልባስ፣ እንደነገርኳችሁ ልባችን ከእግዚአብሔር ልብ ጋር ላይገናኝ ይችላል። አንዳንዴ ጸሎት ስንጸልይ እንዳይታጎልብኝ ብለንም የምንጸልየው ጸሎት ሊኖር ይችላል። እንዳይታጎል ብልም ጸሎቴ ታጎለ ጸሎት እንዳይታጎል ብለን የምንጸለየው አይደለም። እግዚአብሔር እንዲሰማን ብለን የምንበረከከው አምልኮ ነው ጸሎት። እና ከእግዚአብሔር ጋር ልቡ ተገናኝቷል ዳንኤል እግዚአብሔር ሰማው። የኤልያስን ጸሎት የሰማ፣ የሙሴን ጸሎት የሰማ፣ የሌሎች ቅዱሳን ነቢያትን ጸሎት የሰማ፣ የኔንና የእናንተንም ጸሎት የሚሰማ አምላክ የዚህ የኔ ዳንኤልን ጸሎት የምስኪኑን ሰማ፣ ትርጉሙን ነገረው ከተራራ ላይ ተፈንቅሎ ተራራ የሰማይ ምሳሌ ነው። የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። የቤተ ክርስቲያን ምሳሌ ነው። ተራራ ከተራራው ላይ ተፈንቅሎ የወረደው ያ ድንጋይ አናጢዎች የናቁት ድንጋይ የማይዘን ራስ ሆነ ተብሎ በነቢያት የተነገረው ያ የእግዚአብሔር ልጅ የኢየሱስ ክርስቶስ ምሳሌ ነው አለ። ያ እኔ ነኝ። ልጄ ነው፣ የባህሪ ልጄ ነው አለው ይሄ ደግሞ ተራራ ስር ተኝቶ የነበረው ንጉሱ በኃጢአተኞች ወይም በዲያብሎስ ይመሰላል ምክንያቱም አምልኮ እግዚአብሔር አልነበረም ንጉሱ እግዚአብሔር አልነበረ ጣዖትን የሚያስመልክ ነበረ እና በዚያ በዲያብሎስ የተመሰለው ደግሞ ይህ ንጉስ ነው ክርስቶስ ከሰማያ ሰማያት ወርዶ በየጥቂቱ አድጎ በመስቀል ላይ ተሰቅሎ ጠላታችን ዲያብሎስን እንዴት እንደሚሰብረው የሚያሳይ ህልም ነው ባቸው ይህንን ትርጉም ነገረው። እነዚህ አንድ ሳምንት የሰጡ ሰዎች ወደ ዳንኤል ገቡና ትርጉሙን እባክህ ንገረን አሉት።